የዲፕሎማቲክ የማህበረሰብ አባላት በሰላም በፍትሕና በእውነት ላይ እንዲሰሩ ጥሪ ቀረበ። ርዕሰ ሊቃነ ጳጳሳት ሌዮ 14ተኛ የዲፕሎማቲክ የማህበረሰብ አባላት በሰላም በፍትሕና በእውነት ላይ የተመሰረተ የሰላም መንገድ እንዲከተሉ አሳስበዋል። ቅዱስነታቸው ከተመረጡ ከአንድ ሳምንት በኋላ ለቅድስት መንበር እውቅና ለተሰጣቸው የዲፕሎማቲክ ማህበረሰብ አባላት ዛሬ አርብ ማለዳ ላይ ንግግር አድርገዋል። ርዕሰ ሊቃነ ጳጳሳቱ ለዲፕሎማቲክ ማህበረሰቡ የመጀመሪያ ንግግራቸውን ባደረጉበት በዚህ ወቅት በተሰናባቹ የቆጵሮስ አምባሳደር ጆርጅ ፑሊዴስ ጉልበታቸውን ሳይሳስቱ በቁርጠኝነትና በደግነት ለሰጡት የቤተ ክርስቲያን አገልግሎት አመስግነዋል። የዲፕሎማቲክ ማህበረሰቡ በሰው ልጅና በመንፈሳዊ እሴቶች ላይ የተመሰረተ ቤተሰብ እንደሆነ በመግለጽ ሁሉንም የሰው ዘር ለማገልገል ቤተ ክርስቲያን ያላትን ቁርጠኝነት ማሳያ መሆኑን አረጋግጠዋል። በዓለም ላይ ሰላምን ለማስፈን የሃይማኖት ነፃነትና በሃይማኖቶች መካከል ያለ ውይይት የማይተካ ሚና እንዳለው አጽንዖት የሰጡት ቅዱስነታቸው የባለብዙ ወገ ወገን ዲፕሎማሲያዊ አካሄድን ማጠናከር እንደሚገባና የጦር መሳሪያ እሽቅድድም እንዲቆም ጥሪ አቅርበዋል። በመጨረሻም ቅዱስነታቸው ሰላም፣ ፍትሕና እውነት የቅድስት መንበር ዲፕሎማሲያዊ ተሳትፎ መሰረት መሆናቸውን ጠቁመዋል። ዘገባው የቫቲካን ዜና ነው።